ክንፏ ተሰበረ ሲባል አበቃላት፣ ወደቀች ሲባል እንግዲህ ድጋሚ እንደ አዲስ አንሰራርታ፣ እንደ አዲስ ተሻሽላ፣ እንደ አዲስ ጉልበት ኑሯት፣ እንደ አዲስ አቅም ኑሯት ሄሉዬ እንደምታዩት እዚህ ደርሳለች። በጣም የሚያስደስት ነገር ነው። በጣም ደስ ብሎ የመጣሁት እንደ አንድ ሴት ማለት ነው። ሴት ልጅ ደስተኛ ሆና ስኬታኛ ስኬታማ ሆና ሰክሰስፉል ሁና ያለማንም እርዳታ ያለማንም አለባይነት ያለማንም እንዴት ልበላችሁ ሰው ከጎኗ ማንም ሰው ቢኖር ባይኖር ጠንካራ ጀግና ሴት ራሷን በቃ ከፍ አድርጋ ታሳያለች ና ሄሉ ዩቲውብ ልታቆም ነው ብለን ሁላችን፣ ሳይሆን ግማሾቻችን የምንወዳት ሰዎች በጣም ከፍቶን አዝነን ነበር። ኖ ብለን ነበር። የሚጠሏትም ደግሞ እንደውም ጥፊም በጣምም በቃ አላዛርጋ መጣላታቸው የሚያስደሰታቸው ሰዎች አሉ፣ የሰይጣን ተባባሪ የሆኑ ሰዎችና ዛሬ ላይ ግን እንደ አዲስ እንግዲህ በአዲስ ምዕራፍ በአዲስ ሕይወት በአዲስ ስራ በአዲስ ነገር ከች ብላለች ና ይሄ ስኬት ማለት እንደምታዩት አዳዲስ ፊቶችን ነው እያየን የምንገኘው። ለሄሉ ይሄ ማለት ምን ማለት እንደሆነ እንግዲህ ታውቃላችሁ። እኔ እንጃ በጣም አሁን ላይ ጥሩ ነገሮች፣ ጥሩ መስመሮች እያያዙላት ነው የሚገኙትና ሁሉ በሱ ማለት ብዙ ሰዎች ስህተት ነው የምትሰሪው የምታደርጊው፣ የምትሄጅበት መንገድ ስህተት ነው ይሏታል። እሷ ግን በራሷ ነው የምትሄዱ። በቃ በራሷ ማንንም አሰማም ከማንም እርዳታ ማትፈልግ የማንንም እገዛ የማትፈልግ ግን በራሷ ጠንክራ ወጣ፣ ለብዙ ሰዎች ምሳሌ መሆን የምትችል ሴት ናት። ያንን ነው የምታደርግ የነበረውና ሄሉዬ ያለ ምክንያት አይደለም። አቋሟ ጥሩ ነው ስላችሁ ለወደፊት በቃ በደንብ አላውቅም ይሄን ነገር በምን አይነት ቃል ልገልጽ እንደምችልና እንደምታያት ዛሬ ትልቅ ሰርፕራይዝ ነው ይዛለን የመጣችው። ብዙዎቻችን እንግዲህ የምንወዳ ሰዎች አዝነን ነበር ልትጠፋ ነው ከሚዲያ ብለን፣ እኔም ትክክለኛ ኢንፎርሜሽን ነበር የደረሰኝ። እውነት ለመናገር ሄሉ የእውነቷን ልታቆም እንደሆነ ለሚዲያ ምናምን ብላ አይደለም። አላዛር መዋሸትሽን አቁሚ፣ ምንም የሆንሽው ነገር የለም፣ የምታቆሚበት ምክንያት የለም ምናም ብሏል። እዛ አላዛር ያንን ነገር ተሳስቷል። እኔ በትክክል ማለት ነው ሄሉ ዩቲውብ ልታቆም እንደሆነ በደንብ በቃ በእውነተኛ ሰመቼ ነበር የእውነቴን፣ ማለት እና ሀምሳ ሀምሳ ነበርኩ ልታቆም ላታቆም ትችላለች፣ ግን ለመልካም ነገር ነበረ አቆማለሁ የሚያለችው የነበረውን ግና፣ በአዲስ ነገር ደግሞ እንዲያንሰራርታ እንደዚህ ተለውጣ እንደዚህ አምሮባት በቃ ስንደሪላ ሆና መምጣቷ በጣም ትልቅ ነገር ነው። እንግዲህ እንደምታያቸው አዳዲስ ፊቶች አሉ። ያው ሰው ይሄዳል ይመጣል። የምሬ ነው። ፈጣሪ አይተዋችሁ ፈጣሪ አይጣላችሁ። ሄሉ በብዙ ነገር ተጎድታለች። ግን አሁን ላይ በራሷ ቆማ በራሷ ተሻሽላ ህይወትን እንግዲህ ለማሸነፍ የተሻለ ህይወት ከትናንትናዋ ተሽላ ለመገኘት እየጣረች የምትገኝ የራሷ አቋም ያላት የራሷ መንገድ ያላት በራሷ ዓለም ውስጥ የምትኖር ስለሰው ግድማ ይሰጣት ማና ላይ ምን ምናለኝ አለኝ ስለኔ ያወሩብኝ ምናሉኝ አንዳንዴ የምትሳሳታቸው ነገሮች ነበሩ። እሱ ምንድ ነው፣ ሰዎች ከአቅም በላይ ያስከፏታል። በቃ ያን ነገር ደግሞ ታለቅስ ነበረ። በቃ ይከፋት ነበር። ምን አርጌ ነው ይህን ያህል እውነተኛ ስትሆን የሚገፋችሁ ሰው ብዙ ነው። ያንን ነገር ጥላ ትታ፣ ግን በራሷ ስኬትን ለመድረስ በእጇ እየተቧጫጨረች እየተሞነጫጨረች በደንብ ህይወትን ኑረው እያለፈች ያለች ልጅ ናት ና አላውቅም። ይህም ፎቶ ለእኔ ምን ማለት እንደሆነ ምን ማለት እንደሆነ ለሄሉ በዚህ ፍጥነት እንደዚህ ሆና መምጣቷ ራሱ ሶስት ቀን አራት ቀን ሆና ኦልሬዲ ከጠፋች፣ ግን ጥሩ ነገር መልካም ነገር ነው ይዛ ይመጣች። እና ሄሉዬ ያንቺ ደስታ የሚያስደስተን ብዙ ሰዎች አለን። እንዲህ ሆነች ስለመጣሽ ከቃል በላይ ነው እኔ ደስ ያለኝ እውነት አልዋሻችሁ። እና ሁሌም ደስተኛ እንድትወኝ ሁሌም ሰክሰስፉል እንድትወኝ ነው የምንፈልገው የምንጠብቀው። እንደምታዩት አንድ አዲስ ሰውም እያየን እንገኛለን። ስለ ማንነቱ አሁን አልነግራችሁም። የማቀው ነገር ግን አለ። ከዚህ በፊትም ነግራቸዋለሁ። አውቀሽ ነው ትላላቸው። እኔ አውቄ አልናገርም፣ የማቀው ነገር አለ ብዬ አላወራም። የምሬ ነው ብላቸው እና ልጁ ማን ነው ምንድን ነው የሚለውን ነገር የምታዩት ነገር ይኖራል። እኔ ቀድሜ አቀ ነበር፣ የሆነ ነገር አቀ ነበር። ለማንኛውም ግን ሄሉዬ ይህ ስኬት ላንቺ በጣም መልካምና በጣም በህይወትሽ አስፈላጊ ነገር ስለሆነ እንኳን ደስ ያለሽ። ይገባሻል። ጀግና ሴት ነሽ። ጥንካሬሽ ብርቱ ነሽ። የራስሽ አቋም ያለሽ በቃ በሴትነትሽ፣ በማንነትሽ የማትደራደሪ ለሴትነትሽ ክብር ያለሽ ሴት ነሽ። በቃ የምር ብዙ ሰዎች ይተቻታል፣ እኔን ጨምሮ ሄሉ ለምን እንደዚህ ለምን እንደዚህ አታረጊም? የእውነት እንቃወማታለን፣ ግን የራሷ አቋም ናላት። በቃ የራሷ ቦታ አላት፣ የራሷ ጊዜ አላት። አንድ ቤት የምትባይ ልጅ እኔ በጣም ላንቺ ቃል የለኝም። ሁሌ በቃ በምሰራቸው ቪዲዮዎች በጣም ስሳሳት የምታርሚኝ በዛ ላይ ደግሞ በቃ ለሄሉ ያለሽ ቦታ የሚለይ ነው። እኔ እንጂ አላውቅም ብዙ ሰዎች ናውቃለሁ ግን ያንች ይለያል። የእውነት ነው የምልሽ። እና እንኳን ደስ ያለሽ። ይሄ ደስታ ያንቺ ደስታ ነው ብዬ ነው የማስበው። መጀመሪያ በቃ በሄሉ ደስታ የምትደሰችው አንቺ ነሽ እና ኮማች እህት ያለችሁ የምትከታተለኝ እህት ያለች ለእሷ ነው ይህንን መልእክት ያስተላለፍኩትና ሄሉ የ ደግሞ መጨረሻሽን ያሳምረው ጅማሮች እንዲሆኗል። በማታው ቪዲዮ ደግሞ ያበደ ነገር በጣም ትልቅ ሰርፕራይዝ ይኖራል ያንን ደግሞ የጀላችሁ መቀርብ ይሆናል። እስከዛ ብራችሁ ስለነበራችሁ አመሰግናለሁ። የሄሉ ደስታ የሚያስደስታችሁ ሄሉ ወደ ዩቲዩብ መመለሷ ደስ ያላችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ህይወት ይቀጥላል። ሰው ይሄዳል፣ ይመጣል፣ እናገኛለን። የሆነ ቦታ ላይ የሆነ ቦታ ላይ ልንተዋቸው ሊተውን ይችላሉ። ግን እግዚአብሔርን ፈጣሪን ከያዛችሁ፣ እስከ መጨረሻው በአቋማችሁ ከጸናችሁ፣ አላማ ኢላማ ካላችሁ፣ ያሰባችሁበት ትደርሳላችሁ። ያ ከማንም ሰው ሄዳችሁ ማየት አይጠበቅባችሁ። ሄሎ እራሱ ትልቅ ምሳሌ ነች። ይህንን ነው ልላችሁ የምችለው። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን ባይ።